ወይኔ ድሌ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ በመላ ዓለም የምትገኙ ኢትዮጵያ እንዲሁ ኤርትራ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ ሁሉ ሰረ ሙሉ መልካም። እኔ ጋ ሁሉ ሰረ ሙሉ መልካም። እናንተ ጋ ሁሉ ሰረ ሙሉ መልካም እንደሚሆን ተስፋ እያደረግኩ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረ ወይ ደግሞ ሙታን በመጫን ቤተሰብ ትሆን ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አሴታችሁን በኮሜንት እንድሰጡኝ እያልኩኝ ቀን ካስቀመጣችሁት አንድ ኮሜንት ልዑል ለምንድን ነው ምንም እንዳላደረጉ መናገር ያልፈለገው? ብለሽ ጻፍሽልኝ፣ አንድ እህቴ አለሽ። አንድ ደግሞ ከሚወድሽ ወይንስ የምትወጂው ቢያገባሽ ትመርጫለሽ? ብለሽ ጻፍሽልኝ፣ እህቴም አለሽ። የሁለታችሁን መልስ መልሼ፣ ከዛ ወደ ዛሬ ቪዲዮ ገባለሁ ማለት ነው። ለምን ልውላ አይናገርም ላልሽው፣ እንደውም ተናግሯል። እኔ ስናገር ለምን ትናገራለ ዝም በል ይባላለሁ፣ ዝም ስል ደግሞ ለምን አትናገርም ይባላለሁ። ምን ልበል ግራ ገባኝ ብሏል። እና መናገር አሁን አለበት ግን ግራ ተጋባ እሱ ራሱ። ሲቀጥል ደግሞ በቃ ሰው ቪዲዮን አይቶ ማመን አለበት። እሱም ምንም የለም እኮ ከዚህ በፊት ብሏል። ምንም የለም ምንም የለንም፣ በቃ ማመን ስለፈለግ ራስክና ሳምነ ነው ብሎታል። ያብን አደለም በቃ አንድ ሰው ምንም ብትነግሩትም ራሱን ካሳመነ ያንን ነገር መቀበል አይፈልግም። በዓይኑ እያየ እንኳን ራሱ እኔ ያን ቪዲዮ የምር ዙም አድርጋችሁ ይዩት ደጋግማችሁ ማለት ነው። እንደዚህ የሆነ ታውቃላችሁ፣ ሄሉ ሲካፋት የሆነ ሰው አጠገቧ ካለ ቅፍ ማድረግ ትወዳለች። ና ሽጉጥ ብላ ነው እንደዚህ አንገቷ ቅርቅር ብ ጭራሽ ጭራሽ አንገት ውስጥ አልገባች የሚብን ራሱ ማለት ነው። ቅርቅር ብላ አንገቷ ማለት ነው። እንደዚህ ወደ ደረቱ ነው ፊቷ። ዝም ብላችሁ ስክሮ እንትን ብላችሁ ዙም አድርጋችሁ ይዩት ቪዲዮ ማለት ነው። ለትዝብት እና ያው ቢያስረዳ የሚረዳው ስለሌለ ይመስለኛል እንደዚህ ያደረገው ማለት ነው። ጠንበለሌ ሌላው ነገር የሚወድሽ ወይስ የምትወጁ ላላችሁኝ፣ እኔ የሚወደኝን ነው ማግባት የምፈልገው። እግዚአብሔር ከፈቀደ የሚወደኝን ቢሆን እመርጣለሁ። ምክንያቱም የምወደውን ከሆነ እሱ አሽከርክሮ ነው የሚያኖረኝ። የምትወዱት ከሆነ ግን እናንተ የፈለጋችሁት ነው። ሲሆን የምትዋደዱ ቢሆን ደስ ይላል። የሚወዳችሁ የምትወዱት የሚወዳችሁ ካልሆነ ደግሞ የሚወዳችሁ ቢያንስ ቢሆን ጥሩ ነው። በእርግጥ ግን የማትወዱትም ከሆነ ለሴቷም ከባድ ነው። እንጃ ብቻ የሚዋደደውን ያደል ነው መልሴ ማለት ነው። እና ወደ ቤተሰቦች ወደ ዛሬ ቪዲዮ ስንሄድ እንግዲህ ዛሬ እኔ አለቅም። ስለመጠጦች እንግዲህ አረቄ ነው ከለሩ የሚመስለው። ያብ እንግዲህ ምንም ተብሎ ምንም ሄሉ መሳት አልቻለም። ያሰባትም ያቀዳትም ማድረግ ስላለበት እዛም ደግሞ መንታ መንታው ልሰጠው ዝግጁ ስለሆነች መጨረሻ መጨረሻውን ያሳቀኝ ልጅ ነው አይደል የምፈልገው? ልጅ ነው የምፈልገው አይደል? መንታ መንታ እንደምሰጥነ አለች። ጌታ ጠፍጥበሽ የምሰጭ ማድረግ ሹ ወይን ሄዱ። ኮሜንት ደግሞ ኮሜንት፣ እኔ ፈታ ያደረገኝ ኮሜንት ብዙ ኮሜንት የለም ግን ፈታ ካደረጉኝ ኮሜንቶች ላምጣላችሁ። የቱ ጋር ደብር በእናታችሁ ሁነ ኮሜንት ቋጣሉ ዚህ ቪዲዮ ላይ ከፊት ለፊት ማለት ነው

እንደ ዝም ብለህ ቀለለች በቃ እያነሳ ተወረውራት አለ። ደግሞ እኮ ማለት ነው አንገቷን እንቅ ለማድረግ ይፈልግና ና በቃ ጀመር አድርጎ ሲያስበው ተዝ ሲለው አ ይችማ ሰበብ ነው የምትሆንብኝ እያለ ነው መሰለኝ። ልቅቄ ያረጋታል ማለት ነው ሄዱ ደግሞ ቁጭ ብድግ የምትለውስ ነገር የእኔ አክተር ጌታሌ መርፌ እንደተወጋ ነገር እኮ ነው ምትሉ ቁጭ ብላ የሆነ ቦታ ቆማ ኳታራ ብድክ ቁጭ ምትላት ነገር ትመቸኛለች ማለት ነው ዛሬ አንተ ተራ ነው ነገ ደግሞ ልዩ አይ ሄሉ መንታ መንታውን ትሆናለችም የኔ ውዶች በቃ ይቅርታ ባሉ አንተም ያም ሄሉ ጋር ስትሆን ነው በጣም ያም ያምርብህ ሄሉ ምንደጻው ዝም ብላችሁ ጠብቁ ደግሞ ያችኛው አርግዣ የመጣው ትላለች በማርያም ይቅር በላት። ሴት እህት፣ እናት እናል በማርያም የምትሉ ሰዎች እናምን ችግር አለው። አሁን አስረግዛት ሁሉ ነገር እርግፍ አድርጋችሁ በእምነታችሁ ቃል ተገባቡ እና እንደ አዲስ ፍቅራችሁን አዲሱ ሰው ከማላችሁ አስወጡ። ኦኬ ያብ ተረጋጋ፣ እሷንም ተረዳት። ማንም ሰው ሳታስገቡ ሁለታችሁ ብቻ ይቅር ተባባሉ እና ነገሩን ፍቱት። ሽማግሌ ላክና ልጁ እኮ እግዚአብሔር ፍቃድ ተወልዳላችሁ። ኔ ወዶች አለቀስኩኝ ቀስኩኝ። የራሷ አድሮባት ሰው ስንት ሀሳብ እንደሌለብኝ ስለ እናንተ ተጨነኩኝ። በነገራችን ላይ ማለት ነው ልጅ እግዚአብሔር ስጦታ ነው። ሲቀጥል ደግሞ ከጋብቻ በኋላ የሚፈጠር ልጅ ቢሆን ነው የሚመረጠው ለሁሉም ነገር ደስ የሚለው ማለት ነው። አሁንም እኮ ማስረገት ትችላለህ ብዬ ሳቅሮ ምን እኔ የምለው ሄሉ፣ በቃ ቆይ ይሄን አላነብም። ጥሩ አይደል? ስጩ መንታ መንታውን እስኪ መቼ ነው ይዘሽ የምትዞሪ? ወይ ሄሉ ዘር አይደለም። ስቀለሽ ታስቀምጭ ሳቀለሽ ምታስቀምጭ። የምር መንታ መንታውን። እኔ እኮ ንግግሯን ያሳቀኝ። እሺ፣ የምር ግን በልጅ አይቀለድማ። አሬ እንዲህ በልጅ አልቀለድም። ምን ይቀለድ? ምን ችግር አለው? በጣም ነው እንዲህ የተጣላችሁት? ወይ ተጋቡ ወይ ተፋቱ። ምንድን ነው ለትውልድ ያ ባይዞ በቃ አንተ ላለማጣት ነው። አዎ አንተ ላለማጣት ነው እኮ እሱ ተረድቷትማ ነው በስካር መንፈስ ራሱ ሆኖ ድሶ የመጣው። መቼ ወደ ልዩ ሄደ? ፍቅር እኮ ነው። ችግር እኮ ነው። ተያይዘው በፍቅር አለቁ ሄዱ። መንታ መንታውን ነው የምሰጥ እኮ እኔ እኮ ምራችሁ፣ እሱን እኮ ነው። አረ የሆነ ኮሜንት ነበር፣ ደሳስ የሚል ኮሜንት፣ ካሜራማን ውጣ የሚዱላለ ብድር ያልኩ ወደ ታች ተቀበረ እንጂ ማለት ነው ኮሜንቱ ተቀበለ። ሲጀምር ከትዳር በፊት ለምዝሙ ትሰራሽ እድል ያለ፣ በቃ ምን ችግር አለው? ወርቅዬን እንደሆነ እንደ አስተካክል ሀታል ዛሬ ጠቅጠ ድግነ ዛሬ ዘጠኝ ወር ትወልድልሃለች ወይ? ዘንድሮ ሁሉም ቤት ድራማ አንድ አይነት ነው። አበቃልሽ፣ ልዩ አበቃልሽ፣ የምር በቃ በቃ፣ አሁን ለሁለተኛ ጊዜ አበቃልሽ ማሬ። ከዚህ በኋላ ወደ አንቺ ምንም የሚመጣበት እድል እኔ አሁን ሳስበው ማለት ነው። የማስበው ሆን ታውቃላችሁ፣ ያብ ሲነቃ በስካር መንፈስ አረላ አሁን ሄዱ ጋ ሄደው ያብ ሲነቃ እሪ ነው የሚለው። እንዴት መጣሁ ማና መጣኝ ምን አስገድደሽኝ፣ እንዴት ነው ምናምን የሚል ይመስለኛል። ሲነቃ ማለት ነው ሲነቃ እንደዛ ነው። ሳስበው እንደዛ የሚሆን ነው የሚመስለኝ። አረ ደግሞ እንትን አለ እንዳልክ ደግሞ ልጅሽ ልጄ ነው ብሎላችኋል። ሱም ረስቸዋለ። ለካ ልጅሽ ልጄ ነው አለ። ልጅ የለም ብለውታል። ደግሞ እዛ ካሜራ ይዞ ባር በቃ ፊልም ትችላለህ። እንደ ያብና ሄለን ታረቁ በቃ። ፈጣሪ አይለያችሁ። ያ ፍቅር ያሸንፋል። እንግዲህ ረሄሉ ራስሽን ጠብቂ፣ ሊበቃልሽ ፈጣሪ በእግዚአብሔር በማላቸው ግባ የሚል አለ። ዘንድሮ ፈጣሪ እንዲህ

በቃ ካሜራማኑ ጣላቸው ምናምን። እች ፈታ ያደረግ ነበረ። ኮሜንቶች እያየሁ ነው። መጀመሪያ ላይ የሳትኩት በአሁን ስትመለስ አጠኋቸው። ዞሮ ዞሮ ያገኘኋቸውን ወደ እናንተ ለማድረስ ሞክር ያለው እንግዲህ። ዛሬ ልዩ ነገ ተንጨርጭራ አብዳ ነቅራ ነው የምትመጣው፣ ወይ ደግሞ ያብ ሲነቃ እንዴት እዚህ ተገኘሁን ብሎ ያብዳል። በቃ ለማንኛውም ወደዳችኋል፣ አላላይሽ ሰብስክራይብ አድርጉ። ነገ እስክንገናኝ ትናፍቁኛላችሁ። ባይ ባይ።